ከ34 ዓመታት በፊት ነበር በኢትዮጵያ የግብርና ሥራ ውስጥ ለመሰማራት የወሰኑት። ያኔ በጥቂት ዘርተው ጥቂት በሚያጭዱበት ዘመን ላይ ሆነው መዋለ ነዋያቸውን፣ የወጣትነት ጊዜያቸውን ለእርሻ ሥራ የዋሉ የዚህ ታሪክ ባለቤት ዛሬ ስኬታቸውን በደስታ ያወጋሉ። እኔ 34 ዓመቴ ነው በእርሻ ላይ መተማ ላይ ነው የጀመርኩት። ከመተማ አብደራፊ ፌሊ እያደረጉ ከአብደራፊ ሁመራ ከሁመራ ጋምቤላ፣ ከጋምቤላ ብሻንጉል፣ ከብሻንጉል ደቡብ፣ ከደቡብ ጋምቤላ ነው የገባሁት። 34 ዓመት የወጣትነት እድሜን እርሻ ላይ ነው የጨረስኩት። ሳምርት ግን አምስት ኩንታል ሰሊጥ አስር ኩንታል በቆሎ በቃ በአስራ ቤት የሚቆጠር ምርት ነው ሳምርት የነበረው። አየ ይሄ ይሄ ምርት ግን እስከ አምስት ሺህ ማመን ነው የሚያቅትህ። እስከ አምስት ሺህ ፐርሄክታር ይገመታል። አሁን የግብርና ኢንቨስትመንት ዘርፍ እድገት የሚዳሰስ የሚጨበጥ እየሆነ መጥቷል። በሺዎች የሚቆጠሩ ባለሀብቶች ግብርና ላይ ለእርሻ ስራ መዋለ ነዋያቸውን ያፈሳሉ። መንግሥት ባመቻቸው በሰፋፊ የእርሻ ኢንቨስትመንት፣ በከብት እርባታ ኢንቨስትመንት፣ በሆርቲካልቸር ኢንቨስትመንትና በኮንትራት ፋርሚንግ ዘርፍ ተሰማርተው ለኢትዮጵያ የግብርና ዘርፍ እድገት የማይተካ ሚናቸውን እየተወጡ ነው። ከፍተኛ ቁጥር ካለው የሥራ ዕድል ፈጠራና ከሀገር ውስጥ ፍጆታ ባሻገር የግብርና ኢንቨስትመንት በኢትዮጵያ ኢኮኖሚ ውስጥ ዋጋው ከፍ ያለ ነው። ከውጭ ምንዛሬ አንጻር ኦልሞስት 72 ፐርሰንት የሚጠጋው የውጭ ምንዛሬ ከግብርና እንደሚገኝ ይታወቃል። አሁን የሰፋፊ እርሻ ኢንቨስትመንት እንኳን አንዱ ማሳያ ብንወስድ እነኚህ ኤክስፖርተብል የሚደረጉ ሰብሎች በዋናነት እየተመረቱ ያሉት በማን ነው? በባለ ሀብቶቹ ነው። እንደ ማሾ ብትወስድ፣ እንደ ሰሊጥ ብንወስድ፣ ከዛም ባለፈ አኩሪ አተር እነ ሱፍ፣ እነኚህ እነኚህም ምርቶች ቡና ዋናነት ኢቨንሻይ እየተመረቱ ያሉት ትልቁን ድርሻ የሚወስደው ባለ ሀብቱ ነው። ከውጭ የሚገቡ የግብርና ምርቶችን ከማስቀረጥ አንጻር የግብርና ሮል ከፍተኛ ነው። ለአግሮ ኢንዱስትሪ ፓርክ ጥሬ ዕቃነት የሚፈለገው አብዛኛው የግብርና ምርት ነው። ከዛም አንጻር የባለ ሀብቱ ድርሻ ከፍተኛ ነው ነው የማዳበሪያ አቅርቦት፣ የግብርና ሜካናይዜሽን፣ ከቀረጥ ነጻ የማስገባት እድል፣ ለአዳዲስ ኢንቨስተሮች መንገዱን የማመቻቸት፣ ችግሮችን ለመቅረፍ የውይይት መድረኮችን በየክልሎቹ ማመቻቸት መንግስት ያሻሻላቸው የህግ ማቀፎች ናቸው። ይህ የተሻሻለው የግብርናና ገጠር ልማት ፖሊሲ ለግል ሴክተሩ መነቃቃትን ፈጥሯል። መሬት ያለው ሰው መሬት ቢኖረው ገዢ ብር ቢኖረው ኤክስፖርተር ብር ቢኖረው ትራክተር አቅራቢው ትራክተር ቢያቀርብ ባንኮችን በተወሰነ ፋይናንስ ቢያደርጉ ኢትዮጵያ ውስጥ ካፒታል እዚም እዚም እዚህም አለ። ካፒታሉን ኦርጋናይዝ ማድረግ ነው የሚጎለው በሚል ነው አዋጁ የወጣው እና ይሄ አዋጅ ኢትዮጵያን ይቀይራሉ ከምንላቸው ሲሪስ ግብርና ሴክተሩን ሲሪስሊ ይቀይራሉ ከሚሉት ከምንላቸው ነገሮች አንዱ ነው። ይህ አዋጅ የከርሰ ምድርና የገጸ ምድር ውሃ፣ ለምና ያልታረሰ መሬት፣ በርካታ የሰው ኃይልና ልዩ ልዩ የአፈር አይነቶች፣ እኚህ ሁሉ የኢትዮጵያ የተፈጥሮ ጸጋዎች ለግብርናው ዘርፍ ውጤታማነት ሚናቸው ይላቀ ነው። በዚህ እድሜ 34 ዓመት ነው እርሻ ላይ የቆየሁት። አሁንም ከፍ የዛኔ የነበረኝ ፍላጎት አሁንም አለ። አሁንም የዛኔ ያህል ሌትና ቀን መሮጥ ይችላለሁ መቼ ነው መሬቱ ጋር ስራው ጋር መገናኝ እያልኩ ነው የምሮጠው። እና እንዲህ አይነት ፍላጎት ያለው ሰራተኛ የሆነ ኢንቨስተር ካለ፣ መሬት ካለ፣ ውሃ ካለ፣ ይህን ምስል አየር ካለ ሌላምን እንፈልጋለን? የሚቀረን እና የሚጎለን ትንሽ ነገር ነው። ያንንም መንግስት ካገዘን ታሪክ ነው የሚለወጠው። በእርሻው ላይ በጣም ታይቶ የማይታወቅ ውጤት ነው የሚመጣው ብዬ አምናለሁ። መንግስት ለዘርፉ የሰጠው ትኩረት ፍሬ አፍርቶ ግብርና የኢትዮጵያን ከፍታ የሚያረጋግጥ ይሆናል። አሁን ከቀድሞ ይልቅ ለግብርና ኢንቨስተሮች ምቹ ጊዜ ተፈጥሯል። ዛሬ ላይ ኮሚትመንት አለ። ከመንግስት ስታይ በተለየ ሁኔታ ለሀየር ኦፊሻሎችም አብዛኞቹ መታየው መሬት ላይ ወርደው ነው። ይሄ እንግዲህ ትልቅ ነገር ነው። በጣም በጣም ከፍተኛ አመራር ከክቡር ጠቅላይ ሚኒስትራችን ጀምሮ አብዛኛውን ጊዜያቸውን ታች ወርደው ግብርናን በመደገፍ ግብርና ላይ ታች ወርደው በማበረታታት ነው ያለው እና ይሄ ደግሞ ይጋባል። ታች ያለውን ማመራር በተለየ ሁኔታ ግብርናን ለመደገፍ ኢንቨስትመንቱ ለመደገፍ ኮሚትመንቱ፣ ቁርጠኝነቱ አለ።